ሁላቱንሽ ከሀገር ከሀገር ዞር ይወዳሉ። እኔ መሀመድን ከሀያ ምናምን አመት በፊት ነው የማውቀው እና አንድ ሀገር ተቀምጦ ለጎብቶች ንግ አላቅም። እና ያኛውም ያው ይዞራል፣ ያኛው ግን ዞሮ ቁም ነገር እንትኖች ነገር አለ። የመሀመድን እስካሁን አላየሁትም። እንግዳችን አንቶኒዮ ፊዮረንቲ ይባላል። ፕሮፌሽናል ፎቶግራፈር ነው። በመላ ኢትዮጵያ ሀገራችን እየዞረ በሀገር ውስጥ የኢትዮጵያን ውብ ገጽታዎችን ለዓለም ያስተዋወቀ ሰው ነው። ከኢትዮጵያም ውጭ በጣም ብዙ ቦታዎች እንደዚሁ ተጎዙ ቆንጆ ቆንጆ ፎቶዎችን አንስተዋል እና አንዳንዶቹ ፎቶዎች እንደውም በትውስታችን በሆኑ ማስታወቂያ፣ በተለያየ መንገድ ቤትም ውስጥ እንደ ስዕል የተሰቀሉ አሉና በደንብ ነው የምናስታውሰው አንቶኒዮ በጣም የማውቀው እና በጣም ፕሮፌሽናል ሰው ነው። ለመጀመሪያ ጊዜ በቃ መጀመሪያ የሰራሁትን ፊልም ላይ ፎቶ የሚያነሳኝ የነበረ ሰው ነው እና ዛሬማ ግቢው ተመችቶታል። በደንብ ተመችቶት ነው ካሜራ፣ ቁጭ በል እባክህ። እንዴት ናችሁ? ታዲያስ እንዴት ነው? በጣም በጣም ደስ ብሎኛል ስለመጣ። እንትኑን ዘ ፋዘር የሚል ፊልም እንሰራ ነበር እዛ ላይ እኔ ረሻኝ ወታደሮኝ ነበር፣ የደርግ ወታደሮኛ፣ ማጂ ያለችበት እዛ ላይ ረሽናለሁ። ጣጠርኩኝ ፎቶ አንስቶ ደግሞ ለማን ያሳያል? ለአንድ ሰው ፕሮዲሰሯ ሴትዮዋ ትልቅ ሰው ናቸው። እና በዛ ጊዜ ደግሞ የሆነ ችግር የደረሰባቸው ናቸው ያዩና፣ ይሄ ይሄ ራሱ እንዴት ነው። ቤታችንን አየው? በጣም ደስ ይላል። ዞር ዞር አልካ አይደል? አዎ እንዴ ውጣውጥ አይለም አይደል? ቆንጆ ነው። ወተት አለ፣ ሰላጣ። የፎቶግራፈር እንግዳ የለውም ነው መባል ያለበት። እሱ መቀየር አለበት። እየዞረ እኮ ፎቶ ሲያነሳ ነበር። ዛሬ መጣ አይመስልም። አይመስልም። ደስ ብሎናል ስለመጣ። ይሄ ፕሮግራማችን ቤት ለእንግዳ ይባላል። እንዳንተ አይነት በጣም የምናከብራቸውን እንወዳቸውን እና በተለያየ ሙያ ውስጥ ያሉትንም ሰዎች እነሱን እየመጣን እየጋበዘን ቤታችን ውስጥ እሑድን አብረን እናሳልፋለን። አንዳንዴ እኛም እንሄዳለን። እና እናንተም አሁን ዛሬ የመጣችሁ ደስ ብሎናል። የመጀመሪያ እንግዳችን ስለሆን በጣም ደስ ብሎ። የመጀመሪያ እንግዳችን ባይዘው ይህን የመሰለ ቤት ሰርተን የመጀመሪያ እንግዳ ለጓደኛችን አድልተን ይመስላል እንጫወት እንግዲህ። ከመጣ ይቀል ጠይቃሉ። ሁሉ ጊዜ እን ጊዜ ስላላገኘው እን ስላልተገጣጠመልኝ ነው እንጂ ሁሉ ጠይቃሉ ብዬ የማስበው ነገር ነበረው። እኔ የምልህ ክልስነት እንዴት ነው ኢትዮጵያ ውስጥ ኢትዮጵያ ውስጥ ብቻ አይደለም፣ አክቹአሊ አሁን ኢትዮጵያ ስትሆን ፈረንጅ ነው ጣሊያን ስትሄድ ደግሞ አሻራ እንዴት ነው አስታርቀው የምትኖረው? አስተዳደግ ይወስነዋል። ያው ያደኩት ሀዋሳ ነው ከጣሊያን አባት ኢትዮጵያዊ እናት እስከ 11 አመት አካባቢ ነው እስከ 11 ዓመት ሀዋሳ ከዛ አንድ አምስት አመት ደግሞ አዲስ አበባ እንደን ወደ ጣሊያን። ሆኖም ግን የመጀመሪያው ያው እትብት የተቀበረበት ይባል የመጀመሪያዎቹ አመታት በጣም ኢምፖርታንትና ወሳኝ ለአንተ አይዴንቲቲ ለአንተ ማንነት ለውስጥ ለሚሰማህ ነገር የመጀመሪያ አመቶች ወሳኝ ናቸው። ስለዚህ እነዚህ እስከ 15 አመት እዚህ ስለነበርኩኝ ገባህ፣ ባህሌንም በእናቴ በኩል ያለውን ኢትዮጵያችንንም በደንብ ገብቷል። ከዛ በኋላ ያ ኦፍ ኮርስ አዲስ ሀገር ነው ለኔ። ሆኖም ግን ያም ብዙ ነገር አስተምሮኛል። ብዙ ኤክስፔሪንስ ያየሁበት ያገኘሁበት ሌላ ሰው የሆንኩበት አጋጣሚ ነው። ጠላ ነገር ብቻ አደለም ፈረንስ አውሮፓ ጠቅላላ በትምህርትም፣ በጉብኝትም፣ በስራይም በተለያዩ አጋጣሚዎች ብዙ ነገር ያየሁበት ነው። ሌላ ዓለም ነው። ሆኖም ግን ኢትዮጵያ ለኔ ማግኔት ማለት ትችላለህ። ለእረፍት ለሁለት ሳምንት መጥቼ ሶስት ወር እምቆይበት ነው። ስራ ትወጣለህ እናሰናብታለን፣ በዚህ ጊዜ ካልደረስክ የምባልበት የሚደና ጉዳይ ስለነበር፣ ሮጠ ወደዛ ትሄዳለህ። ምንድ ነው ያ ጊዜ የሚያስታውሰኝ፣ እዚህ ሶስት ወሩን ስቆይ እረጋጋለሁ፣ እዛ ደግሞ ሲሄድ ይሄንን እርጋታ ይዤ ነበር የሚሄደው። እዛ ደግሞ እንደ ሮቦት በቃ መሮጥ አለብህ ልጅ እያለህ ሀዋሳ ቀውጢ እንደነበርክ እንደነበርክና ደግሞ በጣም ፈጣን በጣም አስቸጋሪና፣ በጣም ፈጣን ልጅ ነበርክ ነበርክና የዛን የአዋሳ ነገርክ ወይም ልጅነትክ፣ እንዴት ፋይል ማሸጠልህ? አዎ ያው የልጅነት ሁኔታ፣ በዛ ላይ ደግሞ ክልስ ሲባል አርፎ አይቀመጥም እና የምውለው በቃ ዋርካዎች፣ ትልልቅ ዛፎች አሉ፣ እዛ ላይ ነው እንስሳ አውሬዎች ነፍና ያሉት በጣም ሰው ሀይቅ ለሀይቅ በየወንዙ ዳር ምናምንና ልብስ አልወድም ነበረ። ፓንቴን ብቻ ቁምጣዬን አርጌ ትክክለኛ ኢንፎርሜሽን ከወገበላ ከወገበላ እና በቃ በጣም ደስ የሚል ትዝታ ነበረ። እንደውም እየረበሽ እኮ አንቶኒዮ ትታሰር ነበር፣ አልጋ ለጋውላ እንዳትጠፋ ትታሰር ነበር ተብሏልና፣ ከዛ ሁሉ አድቬንቸር ደግሞ መጣ፣ አዲስ አበባ ገባ። እንደውም ለዚህ ሰፈር ቅርብ ነው፣ ቀጨኔ አካባቢ ነበር። አዎ። እንዴት ነበር ከዛ ወደዚህ ያለው ዝውውሩ፣ ኢቨን ሽፍት ማድረጉ? ከዛ ደስ ከሚል ጫካ እና ኔቸር በኔቸር የተከበበ ነው ለእኔ ከባድ ነበር። ኦልሬዲ አዲስ አበባ ትልቅ ከተማ ነበር። በዛ በ11 ዓመቴ ልዋሀድ አልቻልኩም፣ ለመጀመሪያ ጊዜ እንደውም፣ ከዛ የባሰ ቀውጢ አልቀመጥም። በቃ ዘመዶቼ ቤተሰቦች ፍለጋ ነው ሁል ጊዜ ወይን ጦጦ ሄዳለው። ቀን አይገድበኝ፣ ለሊት አይገድበኝ። ከዛ ይሄ ልጅ በቃ የሆነ ጠፍቶ ይቀርብናል ወይ የሆነ ይጎዳል ምናምን ተብሎ ከሀዋሳ ጀምሮ፣ በእርግጥ በውሻ ሰንሰለት እዛ ግራር ላይ ነበር የምታሰረው። አዲስ አበባ ግራር የለም፣ ከአልጋ ጋርሰረ ወይ ደግሞ ይሄ በረንዳ ላይ ያሉ ኮሎኖች አሉ፣ ከዛ ጋር እታሰራለሁ። ንቅንቅ የለም። ምን አለፋ ብቻ እንደዚሁ ልባቸውን እንዳንጠለጠልኩት ከዛ የሆነ ያው አመት ላይ ሄድኩኝ። ሰፈሩም ተገላገለ። ቤተሰቦች ታስራ ነበረ ከመሄደ በፊት እንዴት ነበሩ? በምን ምክንያት ወደ ጣሊያን የሄድከው? ከጣሊያን ወደ ኢትዮጵያስ እንዴት መጣ? ወደ ኢትዮጵያ የመለሰህ ነገር ምንድን ነው? እዚህ ኦፍኮርስ በደርግ ጊዜ አቤት። አሁን ስለ ደርግ ሲወራ ኮ የድሮ ሶስት መስል አያት ናትንቺ እንኳንሽ እና አንድ ሰፈር አያት ናት ብቻ። ያኔ ምንድን ነው የተፈጠረው? ረገጣ የሚባል ውትድርና ትማራለህ ግዴታ ብሔራዊ ውትድርና ታጠቅ። ከዛ ደግሞ ግንባር አሁን እንግዲህ አንድ ፍሬ ልጅ ነን። 15 ዓመት ነው፣ ጎረምሳ ታጠቀባ። ኖ ኖ ኖ፣ አልገባውም። ቆይ ልነግርህ አይደለ። ቀበሌ መጀመሪያ ትረግጣለህ፣ ትሰለጥናለህ። ከዛ ነው ወደዛ የምትሄደው እና ድሮም ያው ሰፈራችንም ጫካ ነው ምናምን፣ አያታችን ጋር ነበረን። ለሊት አስር ሰዓት ትነሳለህ፣ ወንዝ አቋርጠህ? ያው ሌሊት ጅብ ም ምናምን አለ በግሩፕ ነው ኦፍኮርስ የምንሄደው እዛ አቋርጠን እስከ ሁለት ሰዓት ሶስት ሰዓት አካባቢ እንሰለጥናለን ተሰብስበን ከዛ መረን ብዙዎቻችን ቀረን። አብዮት ጠባቂ ይመጣል ይወስድሃል ቀበሌ ይታሰራል። እና በኋላ አጋጣሚ ኦልሞስት አንድ ሳምንት እንደዚህ እዛ ከቆየ በኋላ አያቴ ቤተሰብ ለኤምባሲ ያሳውቃል። ኤምባሲ ተጠሪ ይመጣና የሱም ማሰራት ትችሉም፣ የውጭ ዜጋ ነው ምናምን ምናምን። እንዴ የውስጥ ዜጋ አይደለም ዜጋ። ከዛ ብቻ ያው ወዲያው ፓስፖርት ተሰራ ምናምን፣ በአንድ ወር ባልሞላ ጊዜ ውስጥ ተላኩኝ። ያው አልቀረልኝም። ሚሊተሪ ሰርቪሱ ጣሊያን ሀገር ወታደር፣ እዚያ ደግሞ ግዴታ ነው። ከዛ ብቻ ያው እሱም አለፈ። ግን ለዛሬው ህይወቴ በጣም ጠቀመ፣ በጣም ጠቀመ። ብዙ ነገር ያስተምርሃል። ወደ ካሜራ ወደ ፎቶ ወደ ማንሳቱ፣ ለምታያቸው ነገሮች አንድ ካሜራ ማን የሚያየው ነገር ይለይበታል፣ አይደለም? ሁልጊዜ አይናችሁ ይለያል፣ ከሌላ ሰው ይለያል። ውበትን የምታዩበት አካባቢን፣ ተፈጥሮን የምታዩበት ይለያል፣ አይደል? እንዴት በየት በኩል ገባህ ወደዛ ወደ ምን ምን? መሰጠ፣ አጋጣሚ ነው በእርግጥ እኔ ያው ስዕል መካከር ነበር በልጅነቴ። ወደ ጣሊያን ሲሄድ አጋጣሚ ሆኖ እህቴ በመጀመሪያ የክረምት ስራዋ ደሞዟ ካሜራ ሴል ላይ ታገኝና ትገዛልኛለች። እና ለ18ኛ ዓመቴ ጊፍት ስትሰጠኝ እኔ ደግሞ ያው ቀለም እና ብሩሽ ምናምን ነበር የጠበቁት። እሷ ያንን ስትሰጠኝ አዲስ ነገር ሆነብኝ፣ ህይወት ተቀየረ። በኋላ ገባ ያው ክረምትም ስለነበረ እንዴ፣ ካሜራም ካለህ ለክረምት የሚሰጥ ኮርስ አለ ፎቶ ማንሳት ፊልም፣ ማጥቆር፣ ማጠብ፣ ማተም ምናምን ተባልኩኝ። ማጠብ ተቀልሽ? ፊልም ማጠብ ፊልም ይሄ ተሰቅሎ ተዘፍዝፎ ተሰቅሎ ምናምን ነገር ፊልም ተዘፍዝፎ ከዛ በቃ በዛች ፋሲኔት የሆንኩት በጣም በቃ ኃይለኛ ፍቅር የያዘኝ ከፎቶግራፊ ጋር ያኔ ነው። ከዛ በቃ ይኸው እድሜ ልህቴ የህይወቴ እና ፓሽኔ ሁሉ አንቶኒዮ ሲባል ሰምቻለሁኝ። ለካሜራው ለፎቶ የሚሰጠው አቴንሽን አንቶኒ በግል ህይወቱ ላይ ካሜራው ቢወድ ቀድሞ ከስር እሱ ነው የሚወድቀው። የግል ህይወቱ ላይ ተጽዕኖ አምጥቶበታል፣ እንዲሁም የሴት ጓደኛው በካሜራው የሚሰጠው ፍቅር ቀና ነበር። ታዋቂ እውነት ነው እንዴ? እውነት ነው እውነት ነው። ምንድነው የተፈጠረው? እስኪ ንገረን። እንዴት ነበር ያለው ኮኔክሽን አ ምንድነው መሰለሽ ያው ሁለት ሰዎች ሲተዋወቁ ኦፍ ኮርስ አንዱ ላንዱ መተሳሰብ አለባቸው። እኔ ግን ኦልሬዲ በካሜራ በፎቶግራፊ ስለተለከፍኩኝ ሞር አቴንሽን የምሰጠው የነበረው ለካሜራ ለፎቶዎቼ ነው። እና ሁልጊዜ በቃ ሬከርድ አረጋለሁኝ ያነሳውበትን አገር ያነሳውበትን ቦታ ስም ዓመተ ምሕረት ሁሉን ነገር አስታውሳለሁ፣ እና ግን እነሱ የእሷን ልደት አላስታውሰውም። ያኔ ከልከ እኔ በፍቅር ብዙ ሰው ስማርትፎን አለውና ጥሩ ካሜራም አለውና በቃ ፎቶግራፈር እንደሆነ ነው ራሱን የሚያስበው። እኔ ሳይቀር አሁን ፎቶ ማንሳት ደስ ይለኛል፣ ግን ፎቶ ገጭ የሚባለው ፎቶ አለ እንደዛ አይነት ነገር ነው ማነሳውና ይሄን ነገር ስታይ ሁሉም ሰው ፎቶግራፈር የሆነ እንደ ፎቶግራፈር እያነሳ እንዳለ ምናምን ነው የሚሰማው። ያንን ነገር ደግሞ ሼር ያደርጋልና በሶሻል ሚዲያዎች ምንድን ነው እውነት ለመናገር ሌላ ጀነሬሽን ነኝ ኦፍኮርስ ዲጂታል ላይ ያው ብዙ ነገር ኢዚ አድርጎልናል። ግን ስቲል የአናሎግም ማለት በድሮቹ ካሜራ ፊልም ዛሬም ድረስ አነሳለሁኝ እንደ ድሮ ራሴ አጠቁራለሁ፣ አጥባለሁ፣ አሰጣለሁ፣ እተኩሳለሁ። እኔና ቶኪዮ ብዙ የእጅ ስራ ፎቶዎች አሉ። ይሄ ታመጣለ እንት ነው አሁን አለ አለ አለ ኬሚካሎቹ ኦፍኮርስ እንደ ድሮ ርካሽ አይደሉም። ወደ ድን ቢሉ ፊልሞቹም አሉ ያመኖሩ ደግሞ ጥሩ ነው። ቶኒ እንደው የኢትዮጵያን የተለያዩ በእድሜ የተለያዩ ገጽታዎችና የተለያዩ ከባቢዎች የተለያዩ ወቅታዊ ሁኔታዎችን ላለፉት ሰላሳ አምስት ዓመት ዶክመንት እያደረክ ነው አሉ ከምን ደረሱ? አሁንስ ቀጥልሃሉ ወይ? አሉ ኦፍኮርስ ሁሌ እንደተዘገበ ነው። አንዱ የፎቶግራፈር አላፊነት ታይመን ማቆም ነው። ለኔክስት ጄኔሬሽን እንዲ እንዲነበርን እንዲነን ትልቁ ግዴታ ዋና ግዴታ ሞመንትን ካፕቸር ማድረግ ነው፣ ቅጽበትን ማቆየት። ሁኔታዎች አሁን ይው በዚህ ጥቂት ዓመት ውስጥ አዲስ አበባችን እንዴት እንደተለወጠች። በፊትም አለኝ፣ አሁንም አሉ፣ ነገ ይኖራሉ። እንደ ይሄ ሙያ ችግር ውስጥ ከተተኝ፣ አደጋ ውስጥ ከተተኝ፣ ምክንያቱም ብዙ አድቬንቸር አለ። እና ለአደጋ የቀረብክበት ጊዜ የለም። ስራዎች ላይ ምናምን ብዙ ጊዜ ብዙ ጊዜ ያው ፈጣሪ ይጠብቀሃል። ኦፍኮርስ መጥፎ ነገር ያጋጥመኛል ብለህ አታቆምም ወይ አታስበው። እንደዚህ ሌሊት መጓዝ ደስ ይለኛል ምክንያቱም ያው ለሙቀቱ ስትል የምፈልገው ቦታ ላይ አስር ሰዓት አስራ አንድ ሰዓት ለመድረስ ና ፀሐይ ስትወጣ ያለውን ድባብ ጎልደናወር ይባላል በፎቶግራፊ ተርም፣ ጠዋትና ወደ ማታ ፀሐይ ስትገባ ያለውን ውበት ለማንሳት ሲነሪው ምኑ ምኑ ምኑ እሱን ለማንሳት ለሊት እየተጓዝኩኝ የሆነ አንድ አራት ሰዓት አካባቢ ነው እየነዳ ነው የነበረው። ድንገት ከአቧራ ወደ አረንጓዴ ሆነብን እና ረዳቴ ኧረ ቆይ እንዴት ነው ወይ ነገር ምናምን ረጋበል ይለኛል። ከዛ ልክ ቀዝቀዝ ስል እውነትም ግሪን ሆኗል ያ መንገድ ሳድልኝ እና ቆይ ቆይ ብለን ወርደን ስናይ ሶስት ነው አራት ሜትር ወደዛ፣ ኦልሬዲ ድልድይ ነበረ ያ እኮ መንገድ ነው። ድልድይ ፈርሶ ዲቱር አድርጓል ዲቱር የሚባለው አላየ እና ወደ 7-8 ሜትር እንደዚህ አይነት አጋጣሚ ብዙ። እና ያው የእንስሳት አውሬዎች ቅርብ ጊዜ ድረስ ወደ ኮምቦልቻ ምናምን አካባቢ ነኝ። ና ባቲ ላይ ከኮምቦልቻ ወደ ባቲ ሲኬድ የሆነ የቢራ ማስታወቂያ ውበት ሲለካ ባቲ ነው ለካ የሚላለ ና ያን ፎቶ ያነሳው አንተ ነበርክ። ና ከዛ ደግሞ ወደ ቆቦ አካባቢ ያነሳሃት የሆነች ህጻን ልጅ ነበረች። ና ፎቶግራፈርነት ቤተሰብም የሰጠህ ይመስለኛል። ና ያቺ ልጅ አሁን ቤተሰብ ሆናለች ብላንተ ማለት ነች። ከዛ ጊዜ በኋላ ቤተሰቡንን የተገናኘን ብዙ ነገር ያው ተማረች፣ አደገች፣ ገባች፣ ሁለት ወለደች። ዳርካት አይደለም? እንደዛ ማለት ይቻላል። አንቶኒዮ ፎቶ አንስቷቸው በዓለም አቀፍ ደረጃ ሞዴል ሆነው አሁን እየሰሩ ያሉ በጣም ስኬታማ ሞዴሎችም አሉ አይደለም? ስለ እነሱ እስኪ ነገረ ወል። እንደዚህ ያው በፋሽን ዙሪያም ብዙ ሰርቻለው። ጣላ ነገርም ወደዚህ እንደመጣሁኝም እሱን ቀጠልኩት እና እንደ ኢትዮጵያ ኢትዮጵያኖችም በጣም ቆንጆዎች ናቸው። ሶ በዛ ዙሪያ የተወሰነ ኤክስፔሪያንስ ስላለ እንደዚሁ አይቼ፣ እቺ ሞዴል በዚህ ለዚህ ብቁ ነች፣ የተወሰነ ስልጠና የተወሰነ ራሷን እንዴት ሄርስታይሏን፣ ሜክአፕቷን፣ አለባበሷ፣ አረማመዷ እንዲ እንዲ ቢሆን በቃ ስላታለሁ ኮንፈርም ካረገ ውስጤ ቴስት ፎቶ ነሳለች ቴስት ፎቶ ላይ ደግሞ ያው ወሳኙ እሱ ነው። እዛ ላይ ደግሞ ብቁ ከሆነች እዛ እንደዛ የተወሰኑ ልጆች ትልቅ ደረጃ በአለም በአለም ከሀምሳዎቹ ቶፕ ሞዴሎች ሁለቱ ኢትዮጵያውያን ናቸው። ያገኘት በጣም ትልቅ ነገር ነው። የአሁኑን ቴክኖሎጂ የበፊቱን ሳንረሳ በተሻለ መንገድ ለመጠቀም እንዲያስችለን ምንድነው አሁን ለፎቶግራፊ እንደ እንትን ምንድነው የምታስበው፣ የምትመክረው ምንድነው ለወጣቶቹ፣ ምንድነው እንዴት አይነት ኦሪጂን ወደ ኦሪጂን መመለስ ላይ፣ ወደ ዋናው ወደ ነበረው መመለስ ላይ ጥቅሙን እንዴት ነው የምታስረዳቸው? ኦኬ ምን መሰለህ አሁን ትምህርት ሲጀመር ከኬጂ ነው አይደል? መጀመሪያው ከስድስተኛ ወይ ከስምንተኛ አይደለም። ጃምፕ ካደረክ ኦቭየስሊ ሎጂካሊ ሚስ የምታደርጋቸው ማአት ነገሮች አሉ። እኔ ዛሬም ቢሆን የምመክረው ወር ወርክሾፕ ስሰጥ ለተማሪዎቼ ከአናሎግ መጀመር አለባቸው። አናሎግ ቶታሊ እንዳልኩ፣ የምትነካው የምትዳስሰው በደንብ አንደርስታንድ ልታረገው የምችለው ያኔ ነው። ጭንቅላት ውስጥ የሚቀር የመጀመሪያ ትምህርት ትወስዳለህ። ገባህ? ቤዚክ ትምህርቱን ከወሰድክ በኋላ ኮንሰብቱ እየገባህ ሲመጣ የምትሰራው የምታነሳው በኮንፊደንስ ነው። እንደዚሁ አይተህ ላይትን በቀን በጠዋት በከሰዓት ጥላ ላይ ምናምን ላይ ታቃቸዋል፣ እዚህ ውስጥ ይቀራሉ። አንቶኒዮ፣ እንደው ከፎቶግራፊ ወጣ ብለን ስናየው ብዙ ጊዜ ሳይህ የተለያዩ ጌጣጌጦችን ታደርጋለህ አንገት ላይ እጅ ላይ ምናምን እና በእርግጠኝነት በየሄድክባቸው አካባቢዎች የሆነ አይነት ታሪክ የሆነ አይነት ባህል የሆነ አይነት ስቶሪ እንዳላቸው እገምታለሁ። እና እስኪ የተለየ ስቶሪ ያለው ዛሬ ካደረጋቸው የትኛው ነው? በጣም የሚገርመኝ። እሺ ከዚህ ከአምባሬ እንጀምር። ይሄ ብር አምባር ነው፣ ሀረር የዛሬ 25 ዓመት የተገዛ ነው። ዛሬም አለ። በወቅቱ የሸጠልኝ ሰዎች የሸጠልኝ ሰው ዘጠና አመቱ ነው ብሎ ነው የሸጠልኝ። ሌሎቹ የግብጽ አለ፣ የሱዳን አለ ኬንያ ለ ያው የሄድኩባቸው ቦታ ኖርማሊ ጌጣጌጦች እና ልብሶች መግዛት ደስ ይለኛል። በጣም ደስ ይላል። በጣም እናመሰግናለን። አብጥተን መቼም አደረቅንህ። ጥሩ ጊዜ ነበር፣ አስተላላ ደስ የሚል ነው። አንተ አንቶኒዮ መጥቶ ግን ፎቶ ሳያነሳን መሄዱ። ከዛ በፊት ግን ቅድም የሆነ ጌም ስንጫወት አልነበር እንዴ? ቅድም እኮ የሆነ ጌም ስንጫወት ነበረ። ስለዚህ የአንቶኒዮ መልስ ደግሞ ማወቅ አለብ። ስለዚህ አሁን የአንቶኒዮ መልስ እንሰማለን ማለት ነው። ቁጣችሁን ታውቃላችሁ፣ ልክ ናችሁ፣ ልክ አልነበራችሁም የሚለውን። አንደኛ አንቶኒዮ ከቴላቴሊ ና ከፒዛ ከቴላቴሊ ና ከፒዛ ምን ነበር ያልከሚክ

ምን ሶስተኛ ጥያቄ ግራጫ ወይስ ቡኒ? ቡኒ ቡኒ ያው ማሮና ሚኪ ቡኒ ስትሉ ነበረ። ሙሌም ቡኒ ብላል፣ እኔም ቡኒ ልል ነበር። ሲበዛ ግን ከእናንተ ላለመመሳሰል ግራጫ አልኩ። ግራጫ ቡኒ። ቀን ወይስ ምሽት? ምሽት ምሽት። በጣም ማን ያገኘው እዚህ ማለት በሌሊት ካሜራ ይዞ። ቅድም ግን ሲያወራ ነበር፣ በምሽት እየተጓዝኩ ምናምን ነገር እያለ ሲያወራ ነበር። የመጨረሻ ጥያቄ፣ ታስታውሳላችሁ ያላችሁትን ብዬ አስባለሁ። አንበሳ ወይስ ነብር? ምንድን ነው አንበሳ? ምን ለምን ያስፈልገዋል? አንበሳ ነው። የሚኪ ደስታ ነው። ፊት ለፊት ብታገኛቸው ከሁለቱ መር ግሬስ ያለው ብቻ ሳይሆን የሚሰጥ ስሜት የፍርሃትም ከነብር አንበሳ ነው። ቆንጆ ነበረ። ጥሩ ጊዜ ነው ያሳለፍነው። ሚኪና ሙልዬ ናቸው በጣም ብዙውን መልስ የመለሱት። ይገባል ተመልሰሃል ግን ታም ከሁለቱም እየመረጠ ነው። ይሄን ይሄን ያልኩ አስቸገርከ እንዴ? ስለመጣ እንደዚህ አይነት ቆንጆ ቆይታ ስላደረግን በጣም ደስ ብሎናል። እዚህ ድረስ መጥተህ ግን ፎቶ ተወጃለሽ አያት እንዳትሉ ፎቶ መነሳት አለብህ ማሩና አያት ፎቶ ካልተነሱ አይለቁህም ስለዚህ የእኛም በልባችን መነሳት እንፈልጋለን ሁላችንም እንፈልጋለን ሙሌንም ጥሬት ሄዳ እራሷ ፎቶ እንዳለች ሄደሽ ጥሬያቸውና ትንሽ ነኝ እያለች አለ ያወራችሁእና ግን ልብስ በመቀየል ጊዜ እንዳታባክኝ መጦ መነሳት ብቻ ነው በዚሁ ልብስ ነው እንደመሆኔ ስትል ነው አለችው ይሄ ታሪካዊ ፎቶ ነው። እኔ ብዙ አላነሳም፣ በዚህ ጨርሳለሁ።